ስለ ጾም ሁላችንም የተለያየ ሃይማኖት ውስጥ ያለን እናውቃለን። ጾም ስንጾም ለነፍሳችንና ለስጋችን ነው። ጾም መጾም የሚገራረሙ የተለያዩ ጥቅሞች አሉ። እስቲ ከጾም ጥቅሞች መካከል በሶስት ቦታ ከፋፍለን እናያለን። አንደኛው በስፕሪቹዋል ወይም ደግሞ በሃይማኖት በኩል፣ ሁለተኛው ደግሞ በሜዲካል ወይም ደግሞ ለሰውነታችን ከጤና አንጻር የምናገኘው ጥቅም እንደዚሁም ደግሞ ፐርሰናል ወይም ደግሞ ኢንዲቪጁዋል አንድ ሰው ጾም ሲጾም ምን ማግኘት ይችላል የሚለውን በሶስት ቦታ ላይ አይተን በዝርዝር አብረን እናያለን። ቆይታችሁን እስከ መጨረሻ ከኔ ጋር በማድረግ ተከታተሉኝ። ታዲያስ ጤና ይስጥልኝ። የጤና ኬር የዩቲብ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናቸው። እግዚአብሔር ይመስገን። ይሄ በየሳምንቱ ስለ ጤና በተለያየ ርዕስ ዙራ የምናይበት ፕሮግራም ነው። ዛሬ የላችሁ የቀረብኩት ወይም ደግሞ እንድንዋይ የፈለግኩት ትንሽ ወጣ ያለ ነው፣ ከጾም ጋር የተያያዘ ነው እንደሚታወቀው በእስልምና እምነት በቅርብ ቀን ነው ጾማቸው የተፈታው። በክርስትና እምነት ደግሞ ጾም ላይ ነው ያለ ነው ሊፈታ አንድ ሳምንት ጊዜ ብቻ ነው የቀረው። በዋናነት ዛሬ እንድንዋ የፈለግኩት ስለ ጾም ነው። ሳይንስ ስለ ጾም ምን ይላል፣ እንደዚሁም ደግሞ የጾም ጥቅም ምንድን ነው የሚለውን በሶስት ቦታ ለያይተን እናየዋለን። አንደኛ በስፒሪቹዋል ወይም ደግሞ በሃይማኖት በኩል የጾም ጥቅም ምንድን ነው? ሁለተኛ ደግሞ በሜዲካል በኩል እናያለን፣ ወይም ደግሞ በሳይንስ ለሰውነታችን ጾም ምን ጥቅም ይሰጣል የሚለውን ለያይተን እናያለን። ሶስተኛ ደግሞ ፐርሰናሊ ወይም ደግሞ ኢንዲቪዥዋሊ አንድ ሰው ሲጾም ምን ይጠቀማል የሚለውን ነገር እስቲ ዛሬ አጠር ያለ ውይይት ዛሬ አብረን እናደርጋለን። ቆይታችሁን እስከ መጨረሻ ከኔ ጋር በማድረግ ተከታተሉኝ። ለቻናላችን አዲስ ከሆናችሁ ሰብስክራይብ ላይ ሼር በማድረግ እንደዚሁም ሀሳብ አስተያየት ካላችሁ በኮመንት ስጻፉልኝ አብረን እንወያለን። ወደ ውይይቱ አብረን እንለፍ። ታዲያ ጾም መጾም በጣም ብዙ ጥቅሞች አሉት። ከዛ መካከል አንደኛው ስፕሪቹዋል ወይም ደግሞ በሃይማኖት በኩል ጾም እንድንጾም ይታዘዛል። ጾም መጾም ከሚጠቅመን ጥቅሞች መካከል አንደኛው ዲሲፕሊን እንዲኖረን፣ ራሳችንን ኮንትሮል ማድረግ እንድንችል፣ ራሳችን እንድናዝና፣ ወደ ውስጥ ራሳችንን እንድናዳምጥ ያግዘናል ማለት ነው። ይሄ ማለት ምን ማለት ነው? አንድ ሰው ሲጾም ብዙ ነገርን ያስባል። ጾም ላይ ያለ ሰው በውስጡ በህሊናው ብዙ ነገርን ይገነዘባል ማለት ነው። ይሄ ማለት ምን ማለት ነው? አንድ ሰው ጾምን ገና ሲያስበው ጥሩ ነገር ማድረግ እንዳለበት፣ ጥሩ ነገር መናገር እንዳለበት ሁሉ የሚያደርገው ድርጊት ጥሩ ጥሩ ነገር ብቻ መሆን እንዳለበት ያስበዋል። ያንን በማሰብ በውስጡ የሚያስበው ነገር በጣም ደግ የሆነ ነገር ነው የሚተገበሩ ነገሮችም በጣም ጥሩና መልካም የሆኑ ነገሮች ናቸው ማለት ነው። ይሄ ነገሮች ብዙ ጊዜ እናንተም ታውቃላችሁ፣ ልክ ጾም ሲገባ የሰው ልጅ ድሮ ከሚናገረው ንግግር ራሱ ይለያል። ንግግሩ ራሱ ለየት ያለ ነው፣ የተረጋጋ ነው። ንግግሩን ይቆጥባል፣ አይሳደብም፣ የተለያየ መጥፎ ድርጊቶችን አያደርግም። ስለዚህ ይሄ ማለት ምን ማለት ነው? ጾም መጾም ዲሲፕሊን እንዲኖረን ወደ ውስጥ ራሳችን እንድናዳምጥ መጥፎ ነገሮችን ትተን ጥሩ ምግባሮችን ብቻ እንድናደርግ ያግዘናል ማለት ነው። ይሄ ማለት በጣም ስነ ምግባር እንዲኖረን እና ወደ ውስጣችን በማዳመጥ እስትሬንግዛችንን እንድናውቅ፣ የውስጣችን ጥንካሬ እንድናውቅ፣ ፈጣሪ የሰጠንን ጸጋዎች እንድናውቅ ያግዘናል ማለት ነው። እንደዚሁም በተጨማሪ ነገሮች ላይ ፎከስ እንድናደርግ ያግዘናል። ትኩረት ይሰጣለ ነገሮች ስለዚህ፣ ጾም ለዚህም በጣም ትልቅ ቦታ አለው ማለት ነው። ሌላው በዚህ በስፕሪቻል ወይም ደግሞ በሃይማኖት በኩል በጾም ሰዓት የሚታዘዘው ሁሌ ንጹ እንድንሆን ውስጣችን እንድናጠራ ላያችንንም እንድናጠራና ንጹ እንድንሆን እንደረጋለን ወይም ደግሞ እንገደዳለን ማለት ነው። ይሄ ማለት አንደኛ የውስጣችንን ነገሮች ክፋትም ይሁን መጥፎ ነገሮችንም ከውስጣችን እንድናጠራ ያግዘናል። ሁለተኛው በዚህ በስፒሪቻል ወይም ደግሞ በሃይማኖት በኩል በጾም ሰዓት የሚታዘው ነገር ምንድን ነው? ውስጣችን ንጹህ እንዲሆን ከተለያየ ክፋት ራሳችን ጠብቀን ውስጣችን ንጹህ እንድናረግ፣ የተለያዩ በደሎችን ከውስጣችን እንድናወጣ፣ የምናስባቸው መጥፎ ተንኮሎችን ነገር ከውስጣችን እንድናወጣና ንጹህ እንድናሆን እንደዚሁም ደግሞ የላያችንም አለባበሳችንም ንጹህ እንዲሆን እንታዘዛለን እንገደዳለንም በዚህ በስፒሪቻል ስር የምናየው አንድ ነገር ምንድን ነው ፑሪፊኬሽን የምንለው ወይም ደግሞ ውስጣችንን ማጥራት እንዳለብን ይሰማናል ከተለያየ በደል ከተለያየ ተንኮሎች አለባላይ ነገሮች ራሳችን እንድንጠብቅና በውስጣችን ያሉ ክፋትን ከውስጣችን እንድናጠራ እንታዘዛለን ማለት ነው በዓለም ላይ የተለያዩ ሃይማኖቶች አሉ። ከነዚህ መካከል ጾምን የሚጾሙ የክርስትና ሃይማኖት፣ የእስልምና፣ የቡዲዝም፣ የሂንዱዝም እና የተለያዩ ሀገራት ውስጥ የተለያዩ ሃይማኖት ጾምን ይጾማሉ ማለት ነው። ስለዚህ ጾም መጾም ማለት አንደኛ ከፈጣሪ ጋር መታረቅ፣ ከራስ ጋር መግባባት፣ ከመጥፎ ነገር ራሳችንን መጠበቅ እንድንችል ያግዘናል ማለት ነው። ታዲያ ጾም መጾም ከፈጣሪ ጋር ያለን ኮኔክሽን እንዲጠብቅና ከመጥፎ ነገር ራሳችን ጠብቀን ጥሩ ጥሩ ነገሮችን ብቻ እንድናደርግ ያግዘናል ማለት ነው። ስለዚህ ሁላችሁም በጾም ሰዓት ጾም ብትጾሙ በጣም ይመረጣል ማለት ነው። ሌላው ግራቲቲድ እና ኢምፓቲ የምንላቸው አሉ። ይሄ ማለት ምን ማለት ነው? ምስጋና ማቅረብ እንድንችል ሁሌም ማመዝገን እንዳለብን፣ እንደዚሁም ደግሞ የሌሎቹ ስሜት መጋራት እንድንችል ያግዘናል። ጾም ስንጾም ስለሚርበን ሌሎች የተራቡ ሰዎች እንዳሉ ይገባናል ማለት ነው። ስለዚህ የተቸገሩ ሰዎችን ዝም ብለን እንዳናልፍ የሌሎቹ ስሜት ማጋራት እንድንችል ጾም ከሚያስተምረን ትምህርቶች መካከል አንዱ ነው። በተጨማሪ ለምግብ ቦታ እንድንሰጥ ምግብ ከሌለ የሰው ልጅ መኖር እንደማይችል አውቀን ለምግብ ቦታ እንድንሰጥ አፕሪሺየት ማድረግ እንድንችል ፈጣሪ ማመስገን እንድንችል የሚያግዘን አንዱ ነው ማለት ነው። ሁለተኛውና ዋናው ነገር ጾም ለጤናችን ምን አይነት ጥቅም አለው ብለን ስናይ አንደኛው ቶክሲፊኬሽን ነው። ቶክሲፊኬሽን ማለት በውስጣችን ያሉን ቶክሲሲቲ ወይም ደግሞ መርዛማ ነገር ከውስጣችን እንዲወገዱ ያደርግልናል። በምንጾምበት ሰዓት በውስጣችን የተከማቸው የተለያዩ አይነት ቶክሲክ የሆኑ ወይም ደግሞ መርዛማ የሆኑ ነገሮች ከውስጣችን ክሊር እንዲሆኑ ወይም ደግሞ እንዲወጡ ያግዘናል። ይሄ እንዴት ነው የሚሆነው? የዳይጀስቲን ሲስተም ወይም ደግሞ የስርዓተ ምግብ አፈጫጨታችን እረፍት ያደርጋል። በዛም ሰዓት ይሄ ቶክሲክ የሆነ መርዛማ የሆነ ነገሮች ከውስጣችን እንዲወጡ ያግዘናል። በተጨማሪ ያላግባብ የሰውነታችን ኪሎ ወይም ደግሞ ውፍረት ከጨመረ ኪሎችን እንዲቀንስልን፣ ጤናማ ያልሆነ ፋቲ ወይም ደግሞ ቦርጭ የምንለው አይነት ሊሆን ይችላል ጤናማ ያለነ የተከማቸ ፋቲ ወይም ጮማ ካለ ያ እንዲቃጠል ያግዝልናል። ስለዚህ ጾም መጾም ማለት በጤናችን በኩልም ለነዚህ ጥቅም አለው ማለት ነው። የስርዓተ ምግብ አፈጫጨት እንዲስተካከል እና በስርዓቱ የበላነው ምግብ እንዲፈጭ ያግዘናል። በተጨማሪ ደግሞ የኢንሱሊን መጠናችን ባላንስ እንዲያደርግ እና ሴንሲቲቭ እንዲሆን ያደርግልናል ያ ነገር ደግሞ ለዲኤም ወይም ደግሞ ለሱካር ህመም እንዳንጋለጥ እንደዚሁም ደግሞ ለልብ በሽታ እንዳንጋለጥ ያግዘናል። በተጨማሪ ሴሎች እንዲታደሱ ያግዘናል። የሞቱ ሴሎች ከሰውነታችን ውስጥ እንዲወገዱ ይደረግና ጤናማ ሴሎች እንዲወለዱ ሌሎች እንዲተኩ ያግዘናል። አዲስ ሴል ደግሞ ሲወለድ ሰውነታችን በጣም ሰላም ያገኛል፣ ከድብርት ፍሪ ይሆናል። እንድንነቃቃ ያደርገናል። ጤናማ እንድንሆን ያግዘናል ማለት ነው። ሶስተኛውና ዋናው ነገር ሜንታሊ ወይም ደግሞ ኢሞሽናሊ ክላሪቲ እንዲኖረን ያግዘናል። ያ ማለት ግልጽ እንድንሆን ያግዘናል ማለት ነው። ለነገሮች ፎከስ እንድናደርግ፣ የሆነ ነገር ትኩረት እንድንሰጠው ያግዘናል። አእምሯችን እረፍት ያገኛል፣ ይረጋጋል። ስንጾም እንጸልያለን። ስንጸልይ ደግሞ ውስጣችን ሰላም ያገኛል ማለት ነው። ስለዚህ አእምሯችን ረጋጋና ጥሩ ነገር እንዲያስብ የሚጠቅመንን ነገር ተረጋግቶ እንዲያስብ ያግዘናል። ይህም ምክንያቱ በጾምና በጸሎት ሰዓት አእምሯችን በጣም ሻርፕ ስለሚሆን ነው። በጣም ንቁ ስለሚሆን ጥቅም እናገኛለን ማለት ነው። ታዲያ ስለ ዛሬ ስለ ጾም አጠር ያለ ውይይታችን ይሄ ይመስል ነበር። እንደሚጠቅማችሁ ተስፋ አደርጋለሁ። ከኔ ጋር ቆይታችሁ ስላደርጋችሁ በጣም ከልብ አመሰግናለሁ። የሳምንት ሰው ይበለን። በድጋሚ ለቻናላችን አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ሀሳብ አስተያየታችሁንም ስጡን እላችኋለሁ። ሰላም ነው። ቸር ሰንብቱ።